ጤና ይስጥልን የተከበራች ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ፣ አብራችሁን ቆዩ። ሁለተኛውን ምዕራፍ የኮሪደር ልማት በፍጥነት ለማከናወን ቅንጅታዊ አሰራርን ማጠናከር እንደሚገባ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛ አሳሰቡም። በጎንደር ከተማ እየተከናወነ ያለው ሁለተኛው ምዕራፍ የኮሪደር ልማት የስራ አፈጻጸም ግምገማ ተካሂዷል። የኮሪደር ልማት በፍጥነት ለማከናወን ቅንጅታዊ አሰራርን ማጠናከር ተገቢ መሆኑን የውይይት መድረኩን የመሩት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ገልጸዋል። በኮሪደር ልማቱ በርካታ ዜጎች የስራ ዕድል ተፈጥሮላቸዋል ያሉት ተቀዳሚ ምክትል ከንቲባው የኮሪደር ልማት በሚከናውንባቸው አብዛኞቹ አካባቢዎች የዲዛይን ስራ መጠናቀቁን አስረድተዋል። በቀጣይም ለስራ ዕድል ፈጠራ ስራዎች በትኩረት መስራት እንደሚገባ መልእክት አስተላልፈዋል። ከፒያሳ ማራኪ ከማራኪ አዘዞ የሚሰራው የኮሪደር ልማት በፍጥነት ማከናወን እንደሚገባም ተቀዳሚ ምክትል ከንቲባ አሳስበዋል። በተሰጠው አቅጣጫ መሰረት ለማይከናወኑ ስራዎች ባለቤት መስጠት ይገባልም ብለዋል። የአዞ አርበኞች አደባባይ አስፋልት መንገድ ፕሮጀክት የስራ ኃላፊዎች በግምገማው የተሳተፉ ሲሆን ፕሮጀክቱ ተጠናክሮ እንዲቀጥል መክሯል። በእለቱ በፈጻሚዎች እንደ ችግር የተነሱ ጉዳዮች ምላሽ እየተሰጣቸው እንደሚገኝ ተቀዳሚ ምክትል ከንቲባው ተናግሯል። በስራ አፈጻጸም ግምገማ መድረኩ ላይ በኮሪደር ልማት ስራው ላይ የተሳተፉ የሚገኙ ተቋማት የስራ ኃላፊዎችና ባለሙያዎች ተገኝተዋል። መረጃውን ያደረሰን የጎንደር ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ ነው። በ2017-18 የምርት ዘመን ከ187 ሚሊዮን ኩንታል በላይ ምርት ለማምረት መታቀዱን የአማራ ክልል ግብርና ቢሮ አስታወቀም። የምርት ዘመኑን የቅድ ትውውቅና የቅድመ ዝግጅት ስራን አስመልክቶ ከጎንደር ቀጠና ከተውጣጡ የግብርና ባለሙያዎች ጋር በጎንደር ከተማ ውይይት ተካሂዷል። ደስታ ካሳ ተጨማሪ ዘገባ አለው። በ2017-18 የምርት ዘመን የአማራ ክልል ምርትና ምርታማነትን ለማሳደግ የቅር ትውውቅና የቅድመ ዝግጅት ስራን አስመልክቶ ከጎንደር ቀጠና ከተውጣጡ የግብርና ባለሙያዎች ጋር በጎንደር ከተማ ውይይት ተደርጓል። በ2017-18 የምርት ዘመንም ከ54 ሚሊዮን ሄክታር በላይ መሬት በዘር በመሸፈን ከ187 ሚሊዮን ኩንታል በላይ ምርት ለማግኘት መታቀዱንም የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ ቃል ኪዳን ሽፈረው ገልጸዋል። ከ187 ሚሊዮን ኩንታል በላይ እናገኛለን ብለን ይዘናል። በዚህ ረገድ አንዱ የምርት ጭማ ተጨማሪ ማሳኪያችን ግብአትን በአግባቡ በመጠቀም ነው። በዚህ ዓመትም ወደ 8.8 ሚሊየን ኩንታል ማዳበሪያ አቅደን ወደ ክልላችን እየገባ ነው ያለው። እስካሁን ወደ 2.5 ሚሊዮን ኩንታል አካባቢ ገብቷል። ቅድሚያ ለሚዘሩ አካባቢዎች ቅድሚያ የማድረስ አሁን የማሰራጨት ስራ እንደ ክልል ጀምረናል። በጎንደር ቀጠና የሚገኙ ሁሉም አካባቢዎች በምርት ዘመኑ የተሻለ ምርት ለማግኘት እየተሰሩ ያሉ የሰብል ልማት ቅድመ ጥንቃቄ ተግባራት ቀርበዋል። በምርት ዘመኑ ከባለፉት ዓመታት በተሻለ መንገድ ለማምረት መታቀዱን የሰሜን ጎንደር ዞን ሰብል ልማት ቡድን መሪ አቶ ዋለመርሻና የምዕራብ ጎንደር ዞን የሰብል ሰርቶ ማሳያ ባለሙያው አቶ ቻላቸው አቸነፍ ነግረውናል። ከ157 ሺህ ሄክታር መሬት በላይ በሰብል ዘር ይሸፈናል። ኦልሞስት በዚህ ማሳ ከ33 ሚሊዮን ኩንታል ምርት ስንጠብቃለን። ያን ለማሳካት የማዳበሪያ ቅርቦት ስራ ወዲያውኑ እየተሰራ ነው ያለ እየቀረበ ያለበት እንዲሁም ወደ አርሶ አደሮች እየተሰራጭ ያለበት ሁኔታ ነው ያለ። አምስት መቶ ሀያ ዘጠኝ ሺ አካባቢ የሚሆን መሬት ለማልባት እቅድ ዘናል ማለት ነው። በዚህ ምርት ዘመን ማለትም በ2017/18 የምርት ዘመን 12 ሚሊዮን አካባቢ ምርት ለማልማት እቅድ ዘናል ማለት ነው። የታቀደውን ምርትና ምርታማነት ለማሳካት በሚደረገው ጥረት ከአፈር ማዳበሪያ አቅርቦት በተጨማሪ የምርጥ ዘር አቅርቦት በተሻለ መንገድ ቢገኝም የትራንስፖርት ችግር ፈተና እንደሆነባቸው ባለሙያዎቹ ይገልጻሉ። የምርጥ ዘር አቅርቦት በሚመለከት ለእኛ አካባቢ ፈተና ይሆናል ብን የምናስበው ከቦታ ርቀትም ከምጋቱ ያዘ የዋጋ ጭማሪ ይፈጠራል። ኦልሞስት በክልል ደረጃ ያን ያክል የዘር አቅርቦት ችግር እንደሌለ እየተነገረ ነው። ዘር ካለባቸው ቦታዎች ሰሜን ጎንደር ወዳሉ ወረዳዎች ለማድረስ ከፍተኛ የሆነ የትራንስፖርት ችግር አለ። በዚህ ምርት ዘመን በተመሳሳይ ወደ አራት እና ህዛ በላይ የሚሆን ኩንታል ምርጥ ዘር ለማቅረብ በቅድ ይዘናል። ይሄም ምርጥ ዘር ወደ ዞናችን በቅርቡ እንዲገባ የቅድመ ዝግጅት ስራ እየሰራ እናያለን። ስለዚህ ያለው የግባት ሁኔታ ይህን ይመስላል ማለት ነው። የአማራ ክልል ግብርና ቢሮ የክልሉ ምርትና ምርታማነትን ለማሳደግ በተመረጡ ሰብሎች ላይ እየሰራ እንደሚገኝ የገለጹት ምክትል ቢሮ ኃላፊው አቶ ቃል ኪዳን በጎንደር ቀጠና የሚመረቱ የኢንዱስትሪና ኤክስፖርት ምርቶችን በስፋት ለማምረት እየተሰራ እንደሚገኝ አብራርተዋል። የጎንደር ቀጠና ሶስት አራት ሰብሎች ላይ ያተኩራል። የመጀመሪያው አኩሪ አተር ነው። ሁለተኛው ሰብል ሰሊጥ ነው። እንደ ሀገርም ትልቅ የሰሊጥ ምርት የሚገኝበት አካባቢ ነው። ሶስተኛው ሰብል ማሽላ ነው። በተለይ ወደ ቆላማዎቹ አካባቢ የአዳዲስ አሰራሮችን በመተግበር ረገድ፣ ሰፊ መሬትም ወደ ስራ በማስገባት ረገድ፣ በተለይ በምግብ ራስን በመቻል ረገድ ትልቅ ሚና ያለው የማሽላ ሰብል ስለሆነ የማሽላ ሰብል በስፋት የሚመረትበትም ቀጠና ነው። ከምስራቅ አማራው ቀጥኖና እሱም በስፋት የማምረት ስራ አራተኛው ሩዝ ሰብል ነው። አማራ ክልል እንደ ሀገር ከፍተኛ ግብርና ምርቶች የሚመረትበት ቢሆንም የተፈጠረው የጸጥታ ችግር በግብርናው መስክ እንቅፋት እንደሆነ በውይይቱ ተነስቷል። በምርት ዘመኑ የተሻለ ምርት ለማልማት የሚደረገው ጥረት ውጤታማ ለማድረግ ሁሉም ለሰላም ሊሰራ እንደሚገባ መልእክት ተላልፏል። በጾሙ ወቅት ሃይማኖታዊ ህግጋትን በመጠበቅ ይቅርታና ምረትን ማድረግ ከአማኞቹ የሚጠበቅ ተግባር መሆኑን የሃይማኖት አባቶች አስታወቁም። የጾም ወቅት ከራስ አልፎ ለሌሎች ማሰብን የሚጠይቅ በመሆኑ ራስን በመግዛት ለሀገር ሰላምና አንድነት መጸለይ እንደሚገባ መልእክት አስተላልፈዋል። አገኘ አበው ዝርዝር አለው። ክርስቲያን አማኞችና በህዝበ ሙስሊሙ የአብይና የረመዳን ጾምን ምዕመናን እያከናወኑ ይገኛሉ። ጾም ራስን በመግዛት የእግዚአብሔር ፈቃድን በመፈጸም መንፈሳዊ ጸጋ እንዲገኝ የሚጸለይበት የንስሐ ወቅት ነው ያሉት በደብረ ጽጌ መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን የቅኔ መምህርና የስብከተ ወንጌል ኃላፊ መምህር ገብረ ሚካኤል ኃይለ ማርያም ለጾም መገዛት በሰማያዊ ለሚታሰበው ጽድቅ ብቻ ሳይሆን ምድራዊ በረከቶች እንዳሉት ይጠቅሳሉ ጌታችንና መድኃኒታችን ኢየሱስ ክርስቶስ አዳምን ከነ ልጅ ልጆቹ ነጻ ለማውጣት ጌታ ይጾመው ነው ይሄ አሁን ዛሬ ክርስቲያኖች የሚጾሙት እኛ ስንጾም የምናገኘው ነገር አለ በረከት አለን የነፍስ በረከትና የስጋ በረከት ተብሎ በሁለት ይካፈላል የስጋ በረከት ማለት በስጋ የጨበጥ ነው የረገጥ ነው ነጋዴው ገበሬው ምርቱ ሁሉ በረከት ያለው ረዴት ያለው ሰላም ያለው ይሆናል ማለት ስንጾም ሰላም አለን ስንጾም ፍቅር እናገኛለን በጾም ደግሞ ሰይጣን ድል ይሆናል ማለት ነው። የረመዳን ጾም ህዝበ ሙስሊሙ ከፈጣሪው ጋር የሚገናኝበትና የሚታረቅበት እንደሆነ የጠቀሱት የጎንደር ከተማ እስልምና ጉዳዮች ምክር ቤት ዋና ጸሐፊ አህመድዲን አብዱልቃድር ጾም ምዕመናን ከራሳቸው አልፈውም ለሌሎች የሚያስቡበት ሃይማኖታዊ ግዴታ ነው ይላሉ። መጾም መራብ ብቻ አይደለም። መጾም የሌሎች ወገኖችን ህመም መታመም ነው። የሌሎች ወገኖችን ያለውን ችግር በእነሱ ጫማ ውስጥ ነው ተመልክቶ ማሰብ መተሳሰብን በየትኛውም ዕድሜ ክልል ያለ ምዕመን ጾሙን ጸሎቱ ለሀገሩ ጾሙ ጸሎቱ ለወንድሙ፣ ሁላችንም የበኩላችን አስተዋጽኦ መወጣት ጸሎት ማድረግ አለብን ማለት ነው። ጾም መንፈሳዊ ለውጥ የሚደረግበት ወቅት መሆኑን የጠቀሱት የሃይማኖት መምህራኑ ከአጢአት ባርነት ወደ ነፃነት የሚደረግ ጉዞ ሲሆን ፈጣሪ የሰው ልጆችን ጥፋታቸውን ሳይቆጥር ምሕረት እንዳደረገው ሁሉ ምዕመናንም በሕይወታቸው ምሕረትን መሻት ይጠበቅባቸዋል ብለዋል። ከሶስቱ አካላት አንዱ እግዚአብሔር ወልድ በግራ ጋንን ተመረገጣችን በሲወል መጠቅጠቃችን አይቶ ከሰማይ ሰማያት ባህሪውን ዝቅ አድርጎ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ እኛ በበደል እሱ ክሶ ወደ ቀደመ ክብራችን ወደ ቀደመ ቦታችን መልሶ አለ። ይሄ ረመዳን ወር ትልቅ ወር ነው። በዚህ ወር ሰዎች ስለ አብሮነት ማሰብ አለብን፣ ስለ አንድነት ማሰብ አለብን፣ ለሀገራችን ጸሎት ማድረግ አለብን ያው ሀገራችን ሰላም እንድትሆን የበኩላችን አስተዋጽኦ መወጣት ይገባናል። ማለት ይቅርታ ማድረግና ምሬትን መቸር ሃይማኖታዊ ዶግማና ቀኖናውን መፈጸም መሆኑን የጠቀሱት መምህር ገብረ ሚካኤል በምድራዊ ሕይወትም የሰዎችን መተሳሰብ እንደሚያጎለብት አንስተዋል። ቂመው በቀለ ክፍት ጸሎቱ ቅር የቂመኛ ሰው ጸሎት በእግዚአብሔር ፊት ተቀባይነት የለውም። ቂም እንደማይረባ ቂም ይዞ ጸሎት፣ ቂም ይዞ ጾም፣ ቂም ይዞ ምጽዋት ጭም ይዞ የተለያዩ መልካም ነገሮች ሁሉ ይሄን ካደረግ ያፈርስብናል ማለት ነው። ስለዚህ በዚህ መካከል ጾም በምንጾምበት ሰዓት፣ ጸሎት በምናደርግበት ሰዓት ማንን እናስባለን? እግዚአብሔር እናስባለን። የበደል ነው ወይም የበደልን ካለን ይቅር እንላለን፣ ይቅርታ እናደርግለታል ማለት ነው። ራሱ ይቅር ብሎ እኛን ይቅር እንድንል አድርጎናል። በሁለቱ ታላላቅ የጾም ወቅቶች ምዕመናን ሃይማኖታዊ ህግጋትን ጠብቀው ለነፍሳቸውም ሆነ ለስጋቸውም የሚበጅ ስራ እንዲያከናውኑ የሃይማኖት አባቶቹ መልእክት አስተላልፈዋል። በድር ወላጆቻቸውን ያጡ ህጻናት ማሳደጃና መረጃ ማዕከል የረመዳንን ወር ምክንያት በማድረግ በጎንደር ከተማ ለሚገኙ ሁለት መቶ ህጻናት የገንዘብ ድጋፍ አደረገም። የማዕከሉ ኃላፊ ሀጅ ሙሉ ካሳውን ወላጆቻቸውን በተለያዩ ምክንያቶች ላጡ ህጻናት ከግማሽ ሚሊዮን ብር በላይ ድጋፍ ማድረጋቸውን ተናግረዋል። የተደረገው ድጋፍ ህጻናት የኢዳል ፈጥር በዓልን ተደስተው እንዲውሉ በማሰብ መሆኑንም ሀጅ ሙሉ ጠቅሰዋል። ሀጅ ሙሉ አክለውም በቀጣይም በቋሚነት ህጻናትን ለመደገፍ እቅድ እንዳላቸው ገልጿል። ድጋፍ የተደረገላቸው ህጻናት በበኩላቸው ማዕከሉ የኢዳል ፈጥርን በዓል ተደስተው እንዲውሉ ላደረገው ገዛ ምስጋናቸውን አቅርበዋል። ዘገባው ያገኘው አባው ነው። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።